አዲስ ነገሮች ብዙ ቁም ነገሮች ለእናንተ ያቀርባል። ማን ማን ማን ሃሮን ሃሮን ቲዩብ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሃሩን ቲዩብ ታዳሚያን እንደምን ውላችኋል፣ እንደምናምሽታችኋል። አለም አቀፍ ዳዒዎች የሚያደርጓቸውን እጅግ አስተማሪና ውብ ዳዕዋዎች ወደ አማርኛ ቋንቋ እየተረጎምን እያደረስናችሁ መሆን ይታወቃል። እንሆ ለዛሬም አብዱልባሲጥ ጁናይዲ የተረጎመውን እኔ አብዱራሂም አህመድ አልሃዲ ላነበው ነው። ዳዩ ደግሞ ተወዳጁ ዳዒ ሸህ ነቢል አልዓውዲ ናቸው። መልካም ቆይታ ከግማሽ መቶ ዓመታት በፊት በፈረንሳይ ሀገር በአንድ ግሮሰሪ ሱቅ ውስጥ የሚሰራ ሽማግሌ ሰውዬ ነበረ። ስሙ ኢብራሂም ይባላል። መሰረቱ ቱርካዊ ነው። ለረዥም ዓመታት በፈረንሳይ ነው የኖረው። ሱቁ የነበረችው የቤት አስቤዛዎችና ጣፋጭ ብስኩቶችን ይሸጣል። እንደ ማንኛውም ነጋዴ ደንበኞች አሉት፣ ይሸጣል፣ ሰዎችም ይገዙታል። የሰውየው ሱቅ ባለበት ፎቅ በአንድ ጎኑ ላይ አንድ የአይሁድ ቤተሰብ ይኖራል። የዚህ ቤተሰብ አባል የሆነ ጃድ የሚባል የሰባት ዓመት ታዳጊ ህፃን ነበር። ይህ ልጅ ሁል ቀን ሽማግሌው ጋር እየመጣ ዕቃ ይገዛል። ማለትም ሸቀጣ ሸቀጥ ይገዘዋል። ታዲያ ሁል ቀን ከሚገዛው ሸቀጥ ጋር በመደባለቅ አንድ ቸኮሌት ሰርቆ ይወስዳል። ሽማግሌ ኢብራሂም ሕፃኑ እንደሚሰርቀው ያውቃል። ነገር ግን ምንም አይናገረውም፣ ዝም ይለዋል። ሽማግሌው ኢብራሂም ምንጊዜም ከፊቱ ፈገግታ የማይለየውና ይቅር ባይ ሰው ነበረ። ከእለታት አንድ ቀን ሕፃኑ ጃድ ረስቶ ቸኮሌት ሳይሰርቅ ከሱቆ ወጣ። ከዚያም ሽማግሌው ኢብራሂም ህፃኑን ጠራው። ሽማግሌው ጃርና ተመለስ አለው። ህፃኑም ምን ነው ሲል ጠየቀ። ሽማግሌውም ሸኮላትን ረስተልንካ። ህፃኑ ምናልከ ሲል ጠየቀ። ሽማግሌው ሁል ቀን የምትወስደውን ሸኮላታን ዛሬ ረስተሃል፣ አልወሰድካትም። ህፃኑ ፈራ፣ ምክንያቱም እስከዛሬ የሰረቀውን ቸኮሌት የሱቁ ባለቤት አውቋል። ከዚያም እስከዛሬ የሰረኩብን ሁሉ ታውቃለህ ብሎ ጠየቀው። ሽማግሌውም ፈገግታ እያሳየው አውቃለሁ አለው ህፃኑ እሺ፣ ምን ልትቀጣይ ነው? ለፖሊስ ታመለክታለ? ለቤተሰብ የትናገርብኛለ? አለ እየተንቀጠቀጠ በፍራቻ ተሞልቶ። ሽማግሌውም ምንም አልቀጣህም፣ ለማንም አልናገርብህም፣ ግን አንድ ነገር እሺ የምትለኝ ከሆነ ነው አለው ህፃኑም፣ አ የፈለከውን ነገር እሺ እልሃለሁ፣ ምንድነው እሱ? ሲል ጠየቀው አሁን ይህ የይሁዲ ህፃን ልጅ ከሽማግሌ ኢብራሂም ጋር ተረጋግቶ ማውራት ጀመረ። ሽማግሌውም የግድ አንድ ነገር ላይ ቃል ልትገባልኝ ይገባል አለው። ህፃኑም እኮ ምንድነው? ንገረኝ ሲል ጠየቀ። ሽማግሌውም ከዛሬ ጀምሮ ከኔም ሆነ ከማንም አንዲት ነገር ላትሰርቅ፣ ላታጭበረበር ቃል ግባለኝ። ላትሰርቅ ቃል ከገባሃለኝ ይቅርታ አደርግልሃለሁ አለው። ህፃኑም ከአሁን ጀምሮ ዕድሜ ዘላለሚን ምንም ነገር ላልሰርቅ ቃል እገባልሃለሁ፣ አለ ሽማግሌውም፣ በቃ እኔም ላለፈው ሁሉ ይቅር ብይሃለሁ። ከዛሬ ጀምሮ ሁል ቀን አንድ ቸኮሌት በነፃ ሰጥሃለሁ አለው። ሕፃኑ ጃድ በጣም ተደሰተ፣ በሽማግሌው ተገረመ። ማን ነው እንደዚህ መልካም ውለታ ሰው የሚውል ሲልም በጨቅላ አይምሮ አሰበ። በመሠረቱ ሊቀጣው ወይም ቢያንስ ከሱቁ ሊያባረረው ይችል ነበር፣ ነገር ግን ሽማግሌው በዚህ አይነት ሁኔታ ነው ያስተናገደው። ሕፃኑ ጃድ በሽማግሌው ሰናይ ባህሪ ተማረከ። በጣም ወደደው። ዘወትር ዕቃ ሊገዛ ሲመጣ ከሽማግሌው ጋር ተጫውቶ ትንሽ ቆይቶ ይሄድ ጀመረ። ቤተኛ ሆነ፣ ተላመደው። ቀናት ወራትን፣ ወራት ዓመታትን እየወለዱ ብዙ ዓመታት ነጎዱ። የሁለቱ ግንኙነትም ከቀን ወደ ቀን እየጎለበተ ሄደ። ሕፃኑ ጃድ አደገ፣ ጎረመሰ፣ ለግላጋ ወጣት ሆነ። በአውሮፓ ውስጥ ወጣቶች የተለያዩ የስነ ልቦና የመንፈስ ችግሮች ይገጥማቸዋል። ጃድም እንዲህ አይነት ችግሮች ሲያጋጥሙትና ሲጨናነቅ ሩጦ የሚሄደው የሚያወያየው ለዚያ ባለሱቅ ሽማግሌ ነበረ። ለአባቱም ሆነ ለእናቱ ወይም ለወንድምና እህቶቹ የሚያወያየው ጉዳይ ለዚህ ሽማግሌ ይነግረዋል። የልቡን ያወያየዋል። የገጠመውን ያጫውተዋል። ሽማግሌው ኢብራሂም በየጊዜው ወጣቱ እየመጣ ለሚያጫውተውና መፍትሄ ለሚፈልግበት ጉዳይ መልስ ይሰጠው ነበረ። ይሄውም ወጣቱ የሚነግረውን ሁሉ በጥሞና ካደመጠ በኋላ ጠብቀኝ ይለውና አንዲት ኮሞዲኖ ከፍቶ አንድ መጽሐፍ ከውስጡ በማውጣት ለወጣቱ ይሰጠውና የፈለከው ገጽ ላይ ክፈትና ስጠኝ ይለዋል። ከዚያም ወጣቱ ጃድ ከፍቶ ይሰጠዋል። ጃድ ስለዚህ መጽሐፍ ምንም የሚያውቀው ነገር የለም። ከዚያም ሽማግሌ ኢብራሂም ይህንን መጽሐፍ ቁርአን ነው። ጃድ ግን ያውቅም ማንበብ ይጀምራል። ሁለት ገጾች ካነበበ በኋላ በደንብ ያብራራለታል። የሚገርመው የጃድ ችግር መፍትሄ በእነዚያ ሁለት አንቀጾች ውስጥ ይኖራሉ። የትኛውንም የዚህ መጽሐፍ ገጽ ገልጦለት ሽማግሌው ሲያነብና ሲያብራራ ጃር ላጋጠመው ችግር መፍትሄ በውስጡ ይገኛል። ይህ ጉዳይ ጃድን በጣም ያስደምመው ነበር። ምን አይነት መጽሐፍ ነው? በየጊዜው ለሚገጥመኝ ችግር የትኛውም የመጽሐፍ ገጽ ላይ መፍትሄ ይገኛል። ምንም ቢሆን፣ በየጊዜው ለሚገጥመኝ ችግር የትኛውም ችግር በዚህ መጽሐፍ ገጽ ውስጥ ላይ ይገኛል። ምን ቢሆን ነው? እያለ ማብሰልሰል ጀመረ። ይገረማል በጣም ይደነቃል፣ ይገርማል፣ በጣም ይደንቃል እያለ በመጽሐፉ መደመሙን ቀጠለ። በዚህ መልኩ ቀናቶች ተቆጠሩ፣ ጊዜው ነጎደ፣ ዓመታት አለፉ። ከዕለታት አንድ ቀን እንደወትሮው ጃድ ሽማግሌው ዘንድ መፍትሄ ፍለጋ ሲመጣ ከሱቁ ያጠዋል። ሲያጠያይቅም ታሞ ሆስፒታል መተኛቱን ይሰማል። ከጥቂት ቀናት በኋላ ሽማግሌው ሞተ፣ ቱርካዊ የፈረንሳይ ኗሪ ሽማግሌ ኢብራሂም ሞተ። ሽማግሌው ከመሞቱ ከሰዓታት በፊት ለልጆቹ ይህን ኮሞዲኖ ወይም ሳጥን እንዳትከፍቱ፣ ለዚያ ጃድ ለሚባል የይሁዲ ወጣት ስጦታ መሆኑን ነግራችሁ ስጡልኝ በማለት ኑዛዜ ን ኑዛዚ አክብረው ሳጥኑን ሳይከፍቱ ጠብቀው አቆዩ። ከዚያም ወጣቱ ጃድ የሽማግሌውን ቤተሰብ ለማጽናናት በመጣበት የሽማግሌው ልጆች አባታችን ከመሞቱ በፊት ለአንተ ስጦታውን ትቶልሃል፣ እንድንሰጥህም አደራ ብሎናል ብለው ይነግሩታል። ጃድም ምን አይነት ስጦታ ነው በሚል ጠየቀ። ምን እንደሆነ ውስጡ ያለው አናውቅም፣ ግን ይህንን ሳጥን እንድንሰጥህ አዞናል ብለው ሳጥኑን አምጥተው ሰጡት። ጃድ ሳጥኑን ሲያይ በጣም ደስ አለው። ምክንያቱም እዚህ በፊት ችግር ሲያጋጥመው መፍትሄ ያገኝበት የነበረው መጽሐፍ በዚህ ሳጥን ውስጥ እንደሚገኝ እርግጠኛ ነበረ። ከዚያም ወደ ቤቱ ሳጥኑን ይዞ በመሄድ በጥንቃቄ አስቀመጠው። አሁንም መጽሐፍ መሆኑን እንጂ ቁርአን እንደሆነ አላወቀም። ከብዙ ቀናት በኋላ በሆነ አጋጣሚ ጃድ አንድ ችግር ገጠመው። እንደ ከዚህ ቀደም ችግር ሲገጥመው ሮጦ ሄዶ የሚያወያየውና መፍትሄ የሚሰጠው ሰው የለም። ሽማግሌው ኢብራሂም እንደሆነ ሙቷል። ጥቂት ደቂቃዎች ለማላዋይ ባንጋል እያለ ሲያሰላስል ከቆየ በኋላ ሽማግሌው በስጦታ የተወለስ ሳጥን ትዝ አለው። በፍጥነት ወደ ቤቱ ሄዶ ሳጥኑን ካስቀመጠበት በማውጣት ከፈተው። በውስጡ ያለው መጽሐፍ ቁርአን እንደሆነ አሁንም ድረስ አላወቀም። ብቻ መጽሐፉን አንስቶ የሚያነብለት ሰው ይፈልግ ጀመረ። መጽሐፉ በአረብኛ የተዘጋጀ መሆኑን ስላወቀ አረብኛ የሚችል ሰው በሐሳቡ መፈለጉን ቀጠለ። ከዚያም አንድ ቱኒዚያዊ ጓደኛው ትዝ አለው። በቀጥታ ወደ እርሱ ዘንድ አመራ። ቱኒዚያዊው አረብኛም ፈረንሳይኛም ይችላል። ጃድ እንዲህ አለው፣ እኔ ከዚህ መጽሐፍ ደስ ያለኝ ወይም የመረጥኩት ቦታ ከፍቼ እሰጥሃለሁ፣ እናም ሁለት ገጾችን ልታነብልኝና ልታብራራልኝ ትችላለህ ሲል ጠየቀው። ቱኒዚያዊ ወጣትም አዎ እችላለሁ አለው። ጃድ ከፍቶ ከሰጠው በኋላ ሁለት ገጾችን አንብቦ በፈረንሳይኛ በደንብ አብራራለት። ልክ እንደዚህ ቀደሙ አሁንም ጃድ ለችግሩ መፍትሄ ከተነበበለት ሁለት ገጾች ውስጥ አገኘ። እጅግ በጣም ተገረመ። ደነቀው ከዚያም ምንድን ነው ይህ መጽሐፍ የጥንቆላ መጽሐፍ ነው እንዴ በማለት ቱኒዚያውን ጠየቀው ቱኒዚያዩም አረበፍጹም ይህ መጽሐፍ የኛ የሙስሊሞች መመሪያ መጽሐፍ ነው አላህን ያወረደው ቁርአን ይባላል በማለት ሊያስረዳው ሞከረ አሁን ጃድ በአግራሞት እሺ ማን ይባላል ጸሐፊ ወይም ደራሲው ሲል ጠየቀው ይህ የሰው ድርሰት አይደለም አምላካችን አላህ በመልእክተኛ ሙሐመድ ሰለላሁ አለይሂ ወሰለም ላይ በመለኮታዊ ራእይ ያወረደው ቃሉ ነው ለዓለማት መሪና መመሪያ ይሆን ዘንድ የተወረደ ነው በውስጡ በልቦች ውስጥ ለሚገኙ በሽታዎች በሙሉ ፈውስን ይዟል በማለት ስለ ቁርአኑ አብራራለት ጃድ ይህ የቁርአን ፈውስ ሀቅ እንደሆነ ገባው ወዲያውኑ እሺ ለመስለም ምን ማድረግ ይጠበቅብኛል እንዴት ነው መስለም የምችለው በማለት ጠየቀው በጣም ቀላል ነው ላኢላሃ ኢላላህ ሙሐመዱን ረሱሉላህ ወይንም ደግሞ ከአላህ በስተቀር ሊገዙት የሚገባ አምላክ የለም ሙሐመድ የእርሱ መልእክተኛ ናቸው ብለህ ትመሰክራለህ በቃ ከዚያ ሰለምክ ማለት ነው

በወቅቱ ጃድ በሃያዎቹ የዕድሜ ክልል ውስጥ የነበረ ወጣት ነው። ከዚያም ኢስላምን ተምሮ ማስተማርና ዳዕዋ ማድረግ የዘወትር ስራ ሆነ። በሦስት ዓመታት ውስጥ በእሱ ዳዕዋ አማካኝነት ከ6000 በላይ አውሮፓውያን እስልምናን ተቀበሉ። በዚያ ሳጥን ውስጥ ሽማግሌው ኢብራሂም ከቁርአኑ ጋር አብሮ የተወለት ወረቀት ላይ እንደዚህ ይላል፣ ይህቺ መንገዴ ናት፣ ወደ አላህ እጠራለሁ፣ እኔም የተከተለኝም ሰው በግልጽ ማስረጃ ላይ ነን የሚል አንቀጽ

ልጄ የነበረውን ጽናትና ትግስት እንዲሁም በዳዕዋ ላይ የከፈለውን መስዋዕትነት ስመለከትና ሳስተነትን ልጄ የመረጠው መንገድ ሀቅ መሆኑ ገባኝ። እናም አምሰለምኩኝ አለች። ጃር ከመሞቱ በፊት በአካል አግኝቶት የነበረው ታዋቂው ዳዒ ዶክተር ሰውፍ አልሒጃዚ እንዲህ ይላል። በአንድ ጉባኤ ላይ ለመሳተፍ ለንደን በነበርኩበት ወቅት አንድ የዘር ሐረጉ ከአንድ የአፍሪካ ጎሳ የሚመዘዝ የሆነ አዛውንትን አግኝቼ ነበር። ጉባኤው የዳርፉርን ጉዳይ የሚመለከት ነበር። ከሽማግሌው ጋር ቁጭ ብለን ስንጨዋወት በወሬያችን መሃል ጁዱላህ አልቁርአኒ ታውቀዋለህ? ብዬ ጠየቅኩት። አዛውንቱ በጥያቄ ተገርሞ ጥያቄን በጥያቄ አንተ ታውቀዋለህ እንዴ ጃዱላህ አልቁርአኒ? ሲል መለሰልኝ። አዎ፣ አውቀዋለሁ ከመሞቱ በፊትም በስዊድን ውስጥ አግኝቼው ዘይሬዋለሁ በማለት መልስ ሰጠሁት። በሆስፒታል ውስጥ የሞተው ስል አከልኩለት። ከዚያም አዛውንቱ መዳፎቼን እያገላበጠ ይስማቸው ጀመረ። ግራ ተጋባሁና፣ ለምንድነው መዳፎችን የምትስመው? አልኩት። አዛውንቱም በነኚህ እጆች ያን ትልቅ ሰው ጀዱላህ አልቁርአን እንጨብጥህባቸዋል፣ ለዚያ ነው ሳምኳቸው፣ አለኝ። ዶክተር ሶፍ አዛውንቱን እንዲ ሲል ጠየቀው፣ አንተን እርሱ ነው እንዲህ ያሰለመ? አይ፣ እኔ እሱ አይደለም ያሰለመኝ፣ እኔን ያሰለመኝ ጀዱላህ ያሰለመው አንድ ዶክተር ነው በማለት መልስ ሰጠኝ። ተመልከቱ ጃዱላህን እንዲሰልም ያደረገው ምንድን ነው? ሚሊዮኖች አፍሪካውያን እንዲሰልሙ የጋበዛቸው ምንድን ነው? በብዙ ሺህ በአስር ሺዎች የሚቆጠሩ አውሮፓውያን ኢስላምን እንዲቀበሉ ምክንያት የሆናቸው ምንድን ነው? ለዚህ ሁሉ ምክንያቱ ኢብራሂም የሚባል አዛውንት ተላብሶት የነበረው ሰናይ ጸባይ፣ መልካም ስነ ምግባር ነው። አዛውንቱ ሸቀጣ ሸቀጦችንና ጣፋጭ ብስኩቶችንና ከረሜላዎችን በመሸጥ የሚተዳደር ባለሱቅ ነጋዴ ነበረ። በመልካም ስነ ምግባሩ ሚሊዮኖች ኢስላምን እንዲቀበሉ ሰበብ ሆኗል። ወደ አላህ መጣራት ወይም ዳዕዋ ትሩፋታቸውና ደረጃቸው ከፍ ካሉ ተግባራት በጣም በላጩና ትልቁ ተግባር ነው። ነገር ግን በመልካም ግሳጼና በሰናይ ጸባይ ወይም ስነ ምግባር መሆን ይኖርበታል። ጀዛኩሙላሁ ከይር ስብሓንላህ። የተወደዳችሁና የተከበራችሁ የሃሩን ቲዩብ ታዳሚያን በጣም የሚገርም ነው ስብሓንላ። ከዚህ ታሪክ እጅግ በጣም የሚገርሙ ቁም ነገሮችን እንዳገኛችሁ፣ ብዙ ትምህርቶችን እንዳገኛችሁ ተስፋ አለን። ካገኘነው ቁም ነገር ላይ ሱ ለማብራራት መሞከር የቁም ነገሩን ጣም ማጥፋት ይሆንብናልና ተርጓሚውን አብዱልባሲት ጁነይዲን እያመሰገንኩኝ ይህን እንዳዋ ደግሞ እንድናገኝ ፖስት በማድረግ ከእሱ ገጽ ላይ የወሰድ ነው።

አዲስ ነገሮች ብዙ ቁም ነገሮች ለእናንተ ያቀርባል። ማን ማን ማን ሃሩን ሃሩን ሃሩን ቲዩብ